የኢራንና እስራኤል ጦርነት ለሰባተኛ ቀን ቀጥሏል። እስራኤል የኢራንን የአየር ክልል በቁጥጥር ስር ነው እያለች ብትገኝም ኢራን እስካሁን ያልተጠቀመቻቸውና ይፋም ያላደረገቻቸው ከፍተኛ አቅም ያላቸው መሳሪያዎቹ አልተነኩም። የኒውክሌር ማብለያ ተቋማቷም ቢሆኑ አንዳች ጉዳት አልደረሰባቸውም። 200 የሩሲያ የኒውክሌር ባለሙያዎችም በእነዚህ ተቋማት ከኢራናውያን ጋር እየሰሩ ነው። በኢራን እጅ ከሚገኙ አስደንጋጭ መሳሪያዎች መካከል ደግሞ ሲጃል የተሰኘው ሚሳኤል ይገኝበታል እያንዳንዱ 23 ኪሎ ግራም የሚመዝን ቦምብ የሚሸከመው የሚሳኤል ሙሉ በሙሉ ሰውነቱ ድፍንና ያላንዳች መጠራጠር ከባድ መኪና መስሎ ከቦታ ቦታ መጓጓዝ የሚችል ነው። ጦርነቱ በተቀሰቀሰ በስድስተኛው ቀን እስራኤል ላይ የተወነጨፈው ይህ ሚሳኤል በቴል አቪቭ ዘጠኝ ወታደራዊ ቃጣናዎችን እንዳልነበሩ ያደረገ ሲሆን ድምፅ አልባ ከመሆኑ በተጨማሪ ከድምፅ ፍጥነት በላይ መወንጨፍ የሚችል በመሆኑ ራዳርም ሆነ ለፀረ ሚሳኤል ምቹ ባለመሆኑም አይረንዶም እንኳን ሊያስቆሙ አልቻለም ነበር።